እነሆ ፃን ተወለደልን ወንድ ልጅ ተሰጠን፣ አለቅነትን በጫንቃው ላይ ነው፣ ስሙ ድንቅ መካ አያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራልኝ ነው። ኢሳያ ዘጠኝ ስድስት። የሰላም አለቃ ክርስቶስ ሰላሟን ሊያበዛናት ወደ ኢያሪኮ ከተማ ገባ። የሚገርማችሁ ግን ወደ ከተማው ሲገባ በከተማዋ በር ላይ ይላል ምስኪ ልቡ ብርሃን የሆነ ግን እናቱ ማህጸን ጀምሮ ሲወጣ የአይን ብርሃን ያልነበረው የጤሜዎስ ልጅ በርጤሜዎስ በከተማው በር ላይ ተቀምጦ ነበረ። ልክ ክርስቶስ ወደዛ ከተማ ሲገባ ል ምስኪን አየው። ግን አልፎ ሄደ የለ እያየው እባካችሁ ልብ ያለው አ ታርሽያሉ አለምስ የሚል ምስኪን ነው። ግን እያየው አለ። ንቆት ነው ያባ ገመ እድል ነው ብሎ ንቆት ነው። እግዚአብሔር ያለ ምክንያት ዝም አይልም። ወገኖች እንመለስበታለን። አንዳንድ ጊዜ እግዚአብሔር የረሳን የሚመስለን ሰዎች አለን። እግዚአብሔር የተወን የሚመስለን ሰዎች አለን። እግዚአብሔር ማንንም አይጥልም። እንኳን በአርአያው የፈጠረን እኛን በተሰነጠቀ አለት ውስጥ ያለችን ትል እግዚአብሔር አይዘነጋም። ክብር ለስሙ ይሁን። አንዳንድ ሰዎች አሉ እግዚአብሔር አለፈኝ ተወኝ የሚሉ ሌላውን ሲባርክ የሌላውን ሕይወት ሲለውት እያስቀደስኩኝ እየቆረብኩኝ ቃሉን እየሰማሁ እየዘመሩ መስቀሉን እየተሳለሙ የእኔ ቤት ግን ዛሬም ሆና ነው የሚሉ ሰዎች አሉ፣ አይዟቸው። እግዚአብሔር በመሬት ላይ እኛን የሚመለከትበት ሰዓት አለው። ለእኛ ቀኙን የሚዘረጋበት ቀን አለው። ቀና በሎ እንደሜ አቀርቀር ስክር ሄደ። ይሄ ምስኪን የብዙ ሰዎች ጫጫታ ሰማ። በአጠበቡ ኮቲ ረምረም እያለ ሴት ሰማ። ምንድን ነው ብሎ ጠየቅ። እስከ ዛሬ እንዲህ አይነት ድምፅ ሰምቻ አላውቅም። የብዙ ሰዎች ኩካታ ይሰማኛል። ማነው ወደዚህ ከተማ የገባው ብሎ ጠየቀ። ሹክ አሉት፣ የናዝሬቱ ኢየሱስ ነው ከናዝሬት የመጣው ነቢያት ስለ እሱ የተናገሩለት መጽሐፍ የተጻፈለት የናዝሬቱ ኢየሱስ ነው፣ ባጠገብ ያለፈው አሉት። የሚገርማችሁ ወዲያውኑ ነው ከተቀመጠበት አፈፍ ብሎ ተነሳና ተሰሃለ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ይቅረልኝ እዘልልኝ እያለ መጮህ ጀመረ ይላል መጽሐፍ ቅዱስ። ክርስቶስ አሁንም ዝም ብሎ ነው የሚሄደው። ይጣራል፣ ይጮሃል ጌታ መልስ ሳይሰጠው ብሎ ሄደ። አጠገቡ ያሉት ሰዎች አጥበቁት፣ መለት ምን ያስጮሃል? በቃ ትጎሃል፣ ራስ ጮሃል፣ ዝም ብለህ ሳንቲም እንለቃቅም ብለው እየ ያስተምሩ እሱ ግን አብዝቶ አሁንም ጮኸ፣ ይላል። በዚህ ሰዓት ክርስቶስ ከሚሄድበት መንገድ ቆመ ቆመ። ከዛም ዞር ብሎ አየው፣ ና ብሎ ጠራው ይላል። እጁን ዘግቶ፣ ና። በዚህ ሰዓት የማንንም ክንድ ሳይፈልግ የማንንም እርዳታ ሳይሳ እየሮጠ ወደ ክርስቶስ መጣ። ልክ ጌታ አጠገብ ሲደርስ ምን ተተፈቀደ ግበር ለቀ ምን ላድርግልህ ትወዳለህ? እራሳችን ይሄ ምን ላድርግልህ ትወዳለህ አለ። ምንም ጥያቄ አላቀረበም። የሰደቡኝን እንደ እኔ እስቲ ለአንድ ሳምንት አቅምሳቸው አላለም። ዳሃሌ ወደ ሀብታም አድርገ በእነዚህ ሰዎች ፊት ከፍ አድገኝ አላለም። ጌታ አይ ዘንድ ዓይኖቼን ግለጽ፣ ከሰው በታች ያደረገኝ ሰዎች ጥርታቸውን የሚቀስሩብኝ በዚህ ጉዳይ ብቻ ነውና አይ ዘንድ ዓይኖቼን ግለጽ አለ። ከጌታ አንደበት ሁለት ፊደል ብቻ ወጣ እይ አለው። በእጁም አልነቀው በቀሚሱም አልዳሰሰውም። ጥላውንም አልጣለበትም እይ የሚል ቃል ብቻ ከጌታ ወጣ። አይኖቹ ቦግ ብለው በሩ ይላል። ከበርናላ ሰማይ ይሁን ያለ ጌታ ፀሐይ ይሁን ብሎ ሮቀር የፈጠረ ጌታ ጨረቃና ኳክብ ይሁን ብሎ ይሁን በሚል ቃል ብርሃን የፈጠረ ጌታ ቶ መንደር ለጤሜዎስ ልጅ ለበርጠሌም ለበርጠሌሜዎስ ና ዓይኖቹ እንዲያዩ አደረገ ይላል። ታሪኩ ይሄ ነው ባቸው። እዚህ ላይ ግን ኧረ